አሰላም አለይኩም ራህመቱላሂ ወበረካቱ ድና የተከበራችሁ የትብቻና ቤተሰቦቻችን እንደምን አላችሁ? ደህና ናቸው ወይ? እኛ ደህና ነን አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልን። እንዴት ናችሁ? ታዲያ ስራውስ እንዴት ነው? ስራ እንዴት አደረጋችሁ? እዩ እየበረታችሁ ነው አይደል? ያው እንግዲህ አረቦቹ እንደከፉ ሁላችሁንም እናውቃለን፣ ሁላችሁም ሰምተናል። እናንተ እንግዲህ አላህ ሰብሩን ስጣችሁ፣ ትግስቱን ስጣችሁ። አዳዲስ የምትሄዱ ልጆች ያው ስራ ይህናን ስራ ሚናን ስራ አትበሉ፣ ታገሱ ማለት ነው። መቼም ታገሰ ነገር ቅቤ ይወጣዋልና መታገስ አለባችሁ። ይህን አሁን በጣም ቀላሉን ስራ ራሱ አታካብዱ። ብዙ እየተሰራ ነው፣ እዚህ ደረጃ ድረስ ነው። እኛም አልሐምዱሊላህ እና ኮንትራክታችሁን እስከሚጨርሱ ቀስ ብላችሁ ስሩ። ብቻ እንዳይረባችሁ ነው ዋናው ነገር ማለት ነው። ንጀ መታጠፍ እንዳይዛችሁ እየበላችሁ ስራ እየበሉ ስራ ድብድብ ነው የሚባለው፣ እና እየበላችሁ እየጠጣችሁ ስሩ ማለት ነው። እና አንድ ወሳኝ እንግዲህ አሁን ዛሬ የመጣንበት ማሜ ና ኢሎን ሰላም ይበሏችሁና እንግዲህ አሁን ዛሬ ውድን ፍላ ወደ ውጭ ዘግተንባቸው ነው አሉ ማለት ነው። ሁሉም የማሜ ሄት እና አሁን ደግሞ እና እንግዲህ ሰላም ይበሏችሁና ደግሞ የመጣንበትን ወሳኙን እናወራችኋለን። ሰላም አለይኩም። እንዴት ናቸው የኢትዮጵያ ተከታታዮቻችን? እኛ ደህና ነን አልሐምዱሊላህ። ሰላም ሰላም። ስላበረታታችሁኝ ይሁን ክፈሽ ብላችሁኛል። ያው ዩቲዩብ ክፈሽ ብላችሁኛል። እከብታለሁ ይሻላል። ባላ ፍቃድ አመሰግናለሁ። ስላበረ ሁሉም ይለመዳል። ያው እህቴን ስላበረታታችሁልኝ አመሰግናለሁኝ። ስለወደፊቷም ያው እንግዲህ ማለት የልጅነት ያው በልሽ ልጅ ኃላፊነት ሲሰጠው ያው እንግዲህ እናንተም ያው ብዙን ነገር አሳልፋችኋል ብዬ አስባለሁ እና ያን ነገር የተወጣች ነው አሁን ያለችው። ደግሞ እናንተ ብዙ አስተያየት ጽፋችሁላታል። ያንን እያነበበች ነው ማለት ነው። እንግዲህ ከመቶ ስልሳ በላይ ሰው ጽፎላታል እና ያንን ጠቅላላ ኮመንት ለሷ ነው አብዛኛው እና ፋጥሜን እንግዲህ ጀግንነቷን እያበረታታችኋን ያላችሁት ቀጥሉበት፣ እና አመሰግናለን። ይሄ የእናንተ ድጋፋችሁ አገራችን ላይ ጠንክራ እንድትሰራ በጣም ያስፈልገናል። እንግዲህ እህቷም እህት እነዚህን ልጆች ጠንክራ እንድትይዝላት ስትመጣ፣ ደግሞ አድገው ልጆች ያሉኝ ይህን ያክል ደርሰዋል፣ ይህን አመት ሆኖልኝ አልሐምዱሊላህ እንድትል እንድትበቃ የለሃሙለተዋ እንድትወጣ እንግዲህ ያው እናቴም እያየች ነው። እርግጠኛ ነኝ ታያለች ማለት ነውና ኮመንት እየሰጠኝ ነበር ሰሞኑን፣ ኮመንት አልሰጠችም። እንግዲህ እያየች እንደሆነ እናውቃለን። ደህና ናቸው ልጆቹ ያው እንዳየሻቸው ናቸው ማለት። ያው የሆነ ሰው ሲያድግ የሆነ ነገር ያስፈልገዋል። ግን በዛም ላይ አባታቸው አለላቸው፣ እኛም አለንላቸው፣ ምንም ሰው ሞልቷል። እና ይሄን ነገር የሚያሳስብ ነገር አይደለም። እና እንግዲህ ሰሞኑ ጥያቄ አንድ እህታችን ጥያቄ እንድትቀርጋለን አለች። እና እሱ ጥያቄው እንግዲህ ያው እኛ ሰራን ባልየው ቤት አለው እና እኛም የሰራነው ቤታችን አለ የለፋንበት አስራ አስራ አንድ ዓመት የለፋንበት እሱም የለፋበት ቤት አለው እና እኛ ስናገባ ስንገባባ የትኛውን ትተና የምንገባው ያላቸውን ይሄ ጥያቄ ነው እንግዲህ የከባድ ጥያቄ ነው። እናንተም የለፋችሁ ነው ያው፣ ለምን እሱም ቤት አለው፣ እኔም ቤት አለኝ። ግን አሁን አንድ ጋር ስንሆነ እሱ ቤት ነው መሆን ያለብን ወይስ እኔ ቤት ነው ነው? አዎ ይሄ እንግዲህ ጥያቄ ለሁሉም ነው፣ ለሁሉም ነው። እናንተም የለፋችሁ አንደኛ ቤት ያዝ ስለሆነ መስታችሁ ነገር ማለት ነውና እሱ ነገር ቤት እየሰራችሁ እሱም ቤት አለው እንግዲህ አብዛኛው ወንድ እየፈራ ያለው ያው ቤታችን እሷ ቤት ገብተን የሆነ ነገር ስናስቀይማት ወይም የሆነ መጣላት ያለ ነው በሰው ልጅ ጋር ፌስታሊን ይዘህ ወጣለን ስለናለች ያሉ ነው አብዛኛው ቤት ወንዱ ፍርሃቱ እና ይሄ ምን ትሉታላችሁ ኮመንት ላይ ስቲ አብዛኞቻችሁ ይሄንን መልሱት ማለት እኛም እንግዲህ እናብራራለን እናንተም እስቲ ምን ምን ይመስላችኋል አብዛኛችሁ የለፋችሁበት ቤት ስለሆነ እሱም የለፋበት ነው እንዴት ነው ማንኛውም ለቀሽ ትገቢያለች እሱ የሚስማማበታል ወይስ አንቺ ተስማምበታለች የሚለውን እሱ እናወራበታለን ማለት ነው። እና እንዴት ነው፣ እንዴት አየሽ? እና ይህ ነገር እና ምንድን ነው እሱ ለቆ ፌስታሉን ውጣ ትለዋለች እሱ ቤት ወንድ ልጅ ከቤት ወጥታ ያው ሴት ልጅ ጋር እንጂ ካገባች ግን እሷ የሚለፋችበት ነው። ያው እሱ ያደናገራል፣ ግን እሷ ወደ እሱ ቤት ነው መግባት ያለባት። ያው ምክንያቱም ወንድ ልጅ ለምሳሌ እሷ ጋር ቢጣላ እሷ አልታስወጣው ትችላለች፣ ግን ያስጠላል ያ። ስለዚህ እሷ እንኳን ብወጣ ይሻላል። ያው ሴት ልጅ በባህሪዋ ግን ያው ምናሽ አብዛኛው ሲጣላ ቤት ታለው ጭቅጭቅ ይመጣል። እኔ ለአንቺ ቤት ምናምን ምናምን ነው መልሱ። ሁሉ ቤት ካለው አሁን እኔ አሁን በራሴ እንዴ ራሴ ማለት ነው አሁን ነገር እንግዲህ ግልጽ ነው። እና አሁን ኤላሃም አባት እና እንግዲህ እኛ ስንኖር በራሴም ፈራሱ ማለት ነው ለእናንተም ይሆናል ይሄ። እና ስንኖር መጀመሪያ አሁን ሁላችሁም የምታውቁት ናችሁ፣ አዳዲስ ሰብስክራይብ ያደርጋችሁኝ ካላችሁ እንጂ የምታውቁ ናችሁ። እኔም ወልጃለሁ መሐመድም ወልጄ ነው አረብ ሀገር የሄድኩት። እንግዲህ ብዙዎቻችሁ ባልሽ መስሎ ምናምን የምትሉም አላችሁ፣ ወንድምሽ መስሎኝ። አንዳንዶች ደግሞ ዝም እየሳያችሁ ነበር የኖርኩ። ለካ አይናችሁ የሚማሰለው ልጅ እና እናተ ናችሁ ነው የምትሉም አላችሁ። እና ልጅ ነው እንግዲህ፣ ከኢላም አባት ነው ወልጄ የሄድኩት። እሱ እንደ ነፍሰ ጡር እንደሆነ ነው የተለያየ ነው። አዎ እኛም ፍራንክ እያረጉኝ ይላሉ። አይመስላቸው አባቶችም ፍራንክ የያዙ ይመስላቸው። ደግሞ አባቴን ሰሞኑን አይተውን ነበር። እና አባትሽ ነው ባልሽ ነው። ያው ችግር የለም ባል ከበድ በእድሜ በለጥ ሲል ነው ባል ማለት ነው። እንግዲህ አባትም ባልም ሊሆን ይችላል። ችግር የለም። ባል እኮ ከፍ ሲል ማለት ነው። ጥሩ ነው። ልጆቹማ አይቼዋለሁኝ። እኔ ውርጋጡን አግብቼ ስንት እንዲሆንኩኝ እኔ ነው የማውቀው። ቅናቱ ብቻዬው በንክሻ እየዘለዘለ እከሌ ምናለሽ እንዴት አለሽ ምንሽ ነው እያለ ስል ሲቀጠቀጠኝ መንገድ መሄጃ ሳጣ ስንት ተሰቃይቻለሁ። ጉድጋጡን ማግብቸ ስላየሁት ነው እና ትልቅነቱ ለእኔ አይጎዳኝም። ለእኔ ትልቅነቱ ያስከብረኛል፣ ያፍረኛል ወላሂ እና አልሐምዱሊላ ጥሩ አመለካከት ለእኔ ያለው እንዲሁም የኔ ህተዋ ሲለኝ በፊት ዲ አንተ ትቸጀለንተ ሚስትነኝ እንጂ ትህነኝ እንዲምናምን እያልኩ መሳደብበትም ሰዓት ነበረኝ። እና በጣም ነበር የምንከባበረው። እኔ ነኝ አመለኛቱን በፊት ማለት ነው። እና አሁን እንኳን አልሐምዱሊላህ ተመካክረን እንዲያደር ነው። እና አሁን ያው እንደራሴ የምነግራችሁ ነገር ቤታችሁን ብትሰሩም ብታስተካክሉም፣ እሱ ቤት ካለው ትክክለኛ የሚሆናችሁ ከሆነ ትዳር ፈላጊ ከሆነ ገንዘባችሁን ቆንጠጥ አድርጋችሁ ይዛችሁ ገንዘባችሁን ሳታከሳሰሩ እማን ቤት ነው መኖር ያለባችሁ መሰላችሁ? እሱ ቤት እሱ ቤት የምትኖርበት አንደኛ ምክንያቱና ወሳኙ ነገር ቤቱ ስትኖሩ እሱ ቤቴ ነው ብሎ ችሎ ያሳድራችኋል። ችሎ ማለት ነው፣ እያንዳንዷን ችሎ ነው የሚያሳድራችሁ። በቃ ምን ጎደለች ቤቴ ብሎ ማለት ነው እሱ። እናንተ ቤት ግን፣ ሴቶቹ ቤት ግን የሚመጡ ከሆነ ወላሂ ምንም ጣጣ ያለባቸው? ምንም እኒሁን በራሴ ማለት ነው፣ አሁን የሆነ ነገር እንኳ ጨርሼ

ይሄን አድርግ ብየው ሲል ምንም አድርግ አልችልም በቻልኩት ራሴ አሟልቼ ኢኮኖሚን እኖራለሁኝ የሚል አንዳንድ ጊዜ ደስ ሲለው ፍንድቅ ሲል ይረዳኛል የተወሰነች ማለት ነው እና ቤቱሳ ቢሆን እኔም እንደ ሴትነቴ እሱም እንደ ወንድነቱ እንተዳደራለን እኔም የቤቱን መቤቱን እሱም ደሞ ከውጭ የሚከስበውን ከስቦ አብረን እንተዳደራለን ማለት ነው እና ወላህ የቤታችሁን የምትኖሩት ምሳሌ እንደው ልጆቻችሁን ብላችሁ ምናምን ካልሆነ ትክነት ነው። እቤቱ ብትኖሩ ነው ጥሩ። እቤቱ ስንኖር እና ቤት እና እኛ ቤት ስንኖር አንድ አይደለም። ታዲያ ብዙም ሰው ይለኛል፣ አይ እንደው እንደዚህ ሆና ትኳት ነው። እሱ እኮ አሁን ለቤቱ ምንም እንጂ የሚያስብል አንቺ ቤት ያስብልሻል ይሆናል። ወላሂ ነው የምላችሁ። አሁን ብዙ ሰው ማለት ነው ዘመድ አዝማድ ምኑ ችግር የለም እሱ ሀብት እኮ የሱ ንብረት። ተመክቼ አይደለም ልጆችን ከአንድ ሁለት ላድርግ ብዬ እንጂ የተመላለስ ነው። እኔ እውነት ችሎ ሁለት ሴት በደንብ ያሳድራል ብዬ አይደለም፣ ግን ልጆቼ የሰው አባት ከሚገርፋቸው ከሚገርፈው ማሜን እሱም ደግሞ ባገባም ላለስማማ ነገር እሱን ይዤ ማለትም ወይ ሲገለም መጠይ ቢያይ ወይስ ሲደበድበይ ሲያይ የሆነ ነገር ያን ሰው እያደረጋለሁ ሲል እኔም ትዳሬ ስለሚፈርስ ያንን ያንን አስቤ እሱም ደግሞ ሌላ ባል ብታገቢ የልጅን ሀቅ የልጅን ንብረት ልታስበልኝ ነው ወይ በማለት ትዳሪም የፈረሰ ይፍረስ እንጂ ጥላትም አላስገባም ብሎ ነው። እንግዲህ ያው መመላለስ የደረስ ነው ማለት ነው። እና እንደዚህ እያላችሁ ሀሳብ አይግባችሁ። ቤት ካለው ሁነኛችሁ ከሆነ የሚሆናችሁ ከሆነ ግቡ። ከሱ ጋር የማተስማሙ ከሆናችሁ ደግሞ ቀጥ ብላችሁ ቤታችሁ ታዲያ አላችሁ፣ የተዘጋጀ የተከፈተ ቤት አላችሁ። የማተስማሙ ከሆነ ማለት የምተስማሙ ከሆነ ደግሞ ከሱ ጋር ትኖራላችሁ። የምትወልዱ ከሆነ ህይወታችሁ የሚቀጥል ከሱ ጋር ከሆነ ያላችሁን ንብረት ወደሱ ቀላቅላችሁ ከዛ በኋላ ቤታችሁን አስተካክላችሁ ምናምን አብራችሁ ትኖራላችሁ እና እንደኔ እንደራሴ ቤት ካለው እና የሆነ ስራ ካለው የሚያገዛችሁ ከሆነ አብራችሁ ብትኖሩ ጥሩ ነው። ማነው እሱ ቤት ትኖሩ ነው የምለው እሱ ቤት እና እንደዛ ነው። ለማንኛውም ነገር አብዛኛው መልሱ እንደዛ ነው ሆነ እሱ ቤት ነው። ምክንያቱም ወንድ ልጅ በወግ ማድረጉ በባህሉም የምትሄዱ ከሆነ እንኳን ለሱ ቤት ነው የሚገቢ። ምክንያቱም ያው አሳድሮ ለፍቶ ራሱ ቤት ገብቶ ነው የሚያሳድርሽ እና ያው እንግዲህ እሱ ቤትም ተሆንሽ ልጁን ተወለዳችሁ ችግር የለውም። በነገራችን ላይ እሱ ቤትም ብገባ እሱም ቢገባ አንቺ ቤት ችግር የለም ልጅ ምናምን ካለ ያው እንግዲህ ለልጃችሁ ስትሉ ነው የምትኖሩት፣ ችግር የለውም ማለት ነው። እና እንግዲህ ያው የመጀመሪያ አዲስ ከሆናችሁ ነው እንግዲህ ፍሬሽ ትዳር ሆናችሁ መጀመሪያ እሱ ቤት ነው የምትገቡት እና ቢያንስ ተመካክራችሁ እሱ ቤት ገብታችሁ የሆነ ለገበያ ምቹ ከሆነ የአንቺ ቤት ለገበያ ምቹ ከሆነ እሱ ቤት ለገበያ ምቹ ከሆነ እሱ ቤት መግባት፣ አንቺ ቤት ምቹ ከሆነ አንቺ ቤት መግባት ነው እንጂ እንደዚህ ክርክር ተመጣ፣ ያው ብዙ የሚያከራክር አልገባች። እና አብዛኛው ወንዷም ተተጣላችሁ፣ አብዛኛው ለመውጣት ነው የሚያስበው። እሱ ቤት ከሆነች ማለት ነው፣ እሱ ቤት ከመጣ አንቺ ቤት በቃ እሱ ከመጣ ለመውጣት ነው የሚያስበው። በቃ ይሄዳለሁኝ፣ እንግዲህ እሷ ቤት ተቀምጫ እንደዚህ እንጠግብብኝ ምናምን የሚለው ሀሳቡ እና እንደዛ ሊሆን ይችላል። ባላችሁን እንግዲህ ያው ተንከባክባችሁ ያዙ፣ ማለት እንግዲህ ምክንያቱም በአሁኑ ሰዓት ዝም ብላችሁ ሳታውቁ ሳታጣሩ የምገቡ ልጆች ያላችሁ፣ እሱን አጣርታችሁ ምን አይነት ልጅ ነው፣ ፀባዩ ምንድን ነው፣ ቅናተኛ ነው፣ አግብቶ ያውቃል ወይስ አያገባም። የወንድ ትንሽ የለውን ብለች ደግሞ ከእርሜ ዝቅተኛች እንዳታገኝ። ምክንያቱም የወንድ አሁን ላይ ጫቱ በቃ ጫት ወደ ሱስ አለም የገባ ነው ምናምን በቃ ግን ታላላቆቹ ምንም እንትን አይደለም። አርቀው ያስባሉ ብዙ ትዳር የሚያዩ ብዙ አስተሳሰብ ሊኖራቸው ይችላል። እና ያን አይታችሁ በአስተሳሰብ የሚለውጠኛል ያሳድረኛል የሚለውን ነገር አይታችሁ ነው መግባት ያለባችሁ። ይሄን ነው የምንለው። እንዳይረዝምባችሁ ይላበት ነው መጨረሻ ታመሰግናችኋል። ለኮመንቱ አንብበዋለች አብዛኛው። እና እንዴት ነው ልጆቹስ አሁን እንዴት ነው? ጸባይ ደግሞ ሰና ላይ ሁለቱም ብታያቸው ራሳቸው ናቸው። ጓደኛ ልጅ በ አይፈልጉም ምክንያቱም ሁለታቸውም ልጅ ስለሆኑ በቃ ራስ በራሳቸው እየተደባደቡ ነው የሚውሉት እና እንደዚህ ውጭ ለውጭ አይሄዱም። አጥር ግቢም ስለሆነ በቃ ራሰ በራሳቸው እየተጫወቱ ነው የሚሉት። አይረብሹም። እና እንዴት ነው ያስቸግራሉ ወይስ? በኮመንት መሰረት ያው የልጅ ኃላፊነት ስናለኝ ልጅ ኃላፊነት እንዴት ነው በጣም ይከብዳል። አይዞች የቱ ከፈች እና እና በረታታሻለን አይዞሽ ምናምን ብለውሻል። ብዘው እንግዲህ አንጭ ሰብዋድ ላይ እና ኢንሻላህ ዙሮ እንደት ነው ታዲያ? አሁን አንቺ እንደት ነው አሁን፣ እናታቸው ጋራ ትኖሪም እና አሁን ያለሽ እንደው ጫና እንደት ነው? የልጅ ማሳደግ ጫና ከባድ ነው፣ ግን ትምህርት ሲሄድ ግን የሰው እዛ ሰው ምናምን እንትን ብለን ነበር እና የሆነ ሰራተኛ ነበረችን ግን እሷ ለራሱ በቃ እንደኔ ነው የሆነችው። ትንሽ ሆነች ከኔ በ ወደ ላይ እኔ ከትምህርት የሚመለች በቃ እኔ ነኝ የማግኘው ስራ እሷን በእኔ በራሴ ብሰራ ይሻለኛል ነው የምልህ። ምክንያቱም ልብስ በቃ አብረን ነው የምናጥበው። ግን ልጆቹና በቃ እንትን አትላቸውም። ልጆቹ ደግሞ በቃ እንዲ ሳምንት ድረስ በቃ እምቢ ነው ብመከራ ነው የቀረቡት። ያው እነሱ ያው ልጅ ምናምን ከቤት አላስወጣቸው የሚያስለ የሚጣሉ እያልኩኝ ግን ከባድ ነው። ያው አሪፍ ነው። ያው ያው ጎረቤት ምናምን ያግዘኛል። እዛው ትምህርት ሰህር ምናምን እና አክስቴ አክስቴ አለች ያላቴት እሷ ያው ትምህርት ሰህር ይሄን ይሄን አምስት ወር ምናምን አካባቢ ይዛልናለች። እሷ ናት የያዘችልን። ያው እንግዲህ ትምህርት ይጨርሻል ይጨርሳል። ያው ፈተና ነው የቀረኝ የልጅ አሳደጊነት በትንሽነት ከባድ ነው፣ ግን አሪፍ ነው ማለት፣ የማይለመድ የለም ይለመዳል። ም እሷን ያሳደኳል ማለትም በስምንት በዘጠኝ ዓመቴ ነው እንግዲህ እናቴ ሲተር ማለት ነው እና እሷ በአስር ዓመቴ ሰባ አይደለም በስምንት ዓመቴ አካባቢ ነው የተወለደችው። በስምንት ዓመት ተወለደች። አብዛኛው እናቷ እስከ ሁለት ዓመት ነው ያዘቻት። ቢያንስ አስር ዓመቴ ሲሆን ሶስት አመት አካባቢ እንደ አስራ አንድ አመት ሲሆነ እሷን ማሳደግ ጀመርኩ። እንደዚህ እንጀራ እጋግራለሁኝ፣ በደንብ አሰፋለሁኝ፣ እልክላታለሁ። ለእራሱ እናቴ ውጭ ናት እየጋገርኩ ኤሌክትሪክ ነው ጋግረው እያነሳ ዳቦ ጋግረውን፣ እንጀራው ጋግረውን እልክላት ነበረ። እና እንኳን ሴት ሆኖ ወንድ ልጅ የሚያደርገው ነገር ነው ይሄ። ዋናው ቆራጥ መሆን ነው። በቃ የወደፊት ተስፋ መኖር ነው፣ ትዕግስት መኖር ነው እና ይሄ ያለ ነው። ማንም እንደዚህ ህጁን ያናት ሞንዶ ላይ ታያቅም እና ሁላችንም ሼር እያደረጋችሁ አበረታቶ ማለት ነው እንዳያረዝንባችሁ ቀጣይ ቪዲዮ እንገናኛለን ሰላም ሆኖለን ስለመጨረሻው እዩልን ማለት ነው ደግሞ ለእናትያም እንዳትሰጪ አደራሽን እናትያ ምንም ጥሩ ብትሆንም ያው መጥፎ ጎን ስላላት ለእናትያ እንዳትሰጪ ጨክነሽ አሳድጊያቸውም ትብላለች አዎ ልክ ነው እኔ እናንተ የእናንተን ሀሳብ አልሻማም ማለትም ትክክል ነው አንድ ልጅ ቢሆን ግዴታ ነው ግዴታ ልጁን ጣል አይባልም። ያችን አንድ ልጅ እንትን ይላልና ያው እነሱ ደግሞ ያው እንግዲህ ሁለት ህፃኖች ስለሆኑ ትንሽ ያው ተጋግዞ ነው እኔም ረዳችኋለሁ፣ እነሱም ጠንክረው ማሳደግ ነው እናታቸው እስከመጣ ድረስ እንጂ ለአንድ ሰው በእርግጥ ይከብዳል ያለው። ለእኔም ብቻ ብትሰጠኝም እኔም መጫት ነኝ ልጅ አሳዳጊ ነኝና ጭማሪ ህፃን ጨምሬ ማሳደግ በጣም ይከብዳል። ግን ተጋግዘን ሁላችንም ተረባርበን እናሳድጋቸዋለን። ኢንሻላህ ችግር የለውም። ለሰጣችሁ ግን አስተያየት ከልብ ነው የምናመሰግነው። ብዙዎቹ ጥሩ ሀሳብ ነው እንትን ያሉን ላ እንደዚህ ማሻላ ላ ጨምርልሽ፣ እኔም ርቃቱ መቼም ላ ተቀብያለሁኝ። አልሐምዱላ ጥሩ መስራት ለራስ ነው እና ያስደስታል። ኮሜንቱ ማለት ነው እና ደግሞ የእሱ ልጆች እንዴት አሁን አንዳንዶቹ እንዴት የባል ልጅ እንዴት ይህን ያክል ታቀርቢያለሽ? ምናምን የምትሉም ልጆች አሁን እናንተ ስህተት ነው፣ ወላሂ ስህተት ነው። እኔ አሁን የባል ልጅ ማለት እኮ የዚህ ልጅ ስጋ ናቸው፣ ወንድምና እህቶች እኮ ናቸው። ስለዚህ አሁን እነሱን ጠላሁ ማለት እኮ ያው ልጅንም እንደጠላሁ ነው። ነገ ጧት ደግሞ የኔ ልጅ አሁን ያደገው በኢላሃም እናት እጅ ነው። ኢላሃም እናት እናት እንግዲህ ህማሜን በአብዛኛው ያሳደገችው ማለት ነው። ብዙ ሰዓት ተቀምጠ አርሷ ጋር እና ነገ ጧት ደግሞ ሞልዳቸው ልጆች ደግሞ ማን ላይ እንደሚወርቁ አላውቅም። ማን ላይ እንደሚወርቁ